በጎንደር ከተማ አዘዞ በሚገኘው ቀበሮ ሜዳ የተፈናቃዮች መጠለያ ካምፕ ውስጥ የሚማሩ ተማሪዎችን በተገቢው መንገድ ለማስተማር የግብዓት እጥረት መኖሩን መምህራን ተናገሩም። ተማሪዎች የትምህርት እድል እንዲያገኙ የተሰራ መሆኑን የገለጸው የጎንደር ከተማ አስተዳዳሪ ትምህርት መምሪያ የግብዓት እጥረትን ለመፍታት ከአጋር አካላት ጋር እየተሰራ መሆኑን ገልጿል። ቃል ኪዳን አይሌ በጎንደር ከተማ አዘዞ በሚገኘው ቀበሮ ሜዳ የተፈናቃዮች መጠለያ ካምፕ ውስጥ ከአንድ ሺ በላይ ተማሪዎች ይገኛሉ። ከነዚህ ተማሪዎች መካከልም ከቅድመ መደበኛ እስከ ሁለተኛ ክፍል ድረስ ላሉ ተማሪዎች በመጠለያ ካምፑ በሚገኘው ሎዛ ሳተላይት ትምህርታቸውን እንዲከታተሉ እየተደረገ ነው። ተማሪዎች በአቅራቢያቸው መማር በመቻላቸው ጥሩ እድል እንደሆነ ነግረውን ለዚህም ያመሰግናሉ። ጥሩ ሆናል እየተማርን ነው። ጥሩ ነው በጣም ነው የሚያስረዱን አንድ ቀን ቀርተው አያውቁ። መምህራኖችም በጣም ነው የሚወዷቸው በጣም ነው የሚያመሰግኑ ናቸው። መምህር መሆን እፈልጋለሁ ተማሪዎችን ለመርዳት። እኔ መምህሮችን አንድ ቀን ከመሬት ስንቀመጥ ስናሳዝናቸው ወንበር ይዘውልን መጡ። ዩኒፎርም ያለበስን እነሱ ናቸው። አልገባንም ካልነው ሁሌ ነው የሚያስረዱን። ነገ መምህር መሆን ተማሪ ለመርዳት መምህርት ታድላ ነጋና መምህርት ስመኝ ሲሳይ እንደገለጹት ተማሪዎች ባሉበት ቦታ የትምህርት እድል እንዲያገኙ ለማስቻል እየተደረገ ያለው ጥረት መልካም ቢሆንም የተሟላ የትምህርት ቁሳቁስ አለመኖሩ ውጤታማ የመማር ማስተማር ሂደት ለመከወን አዳጋች መሆኑን ያስረዳሉ። የተሟላ ወንበር የላቸውም። የልጆች ሱሱ ነገር ግብዓታቸው ደግሞ የተሟላ አይደለም። በዛ ላይ ደግሞ ክፍሉ ድንኳን እንደምታዩት ስለሆነ ብዙ ነገር መስራት እየቻለ ተቆልፎ አይሄድም። ቁልፍ የለውም፣ በር የለውም። ለተማሪዎች ደግሞ ደብተር እስክሪብቶ፣ ይህ ነገር ቢሟላላቸው፣ ምግብ ቢጀመርላቸው ለተማሪዎች ትልቅ አስተዋጽኦ አለው። የተማሪ ግብአቶች የተሟሉ አይደሉም። ክላሱም ለተማሪ ያመች አይደለም፣ በጣም አቧራ ነው። መስራት እየፈለግነ ማስተማር የተለያዩ ሚዲያዎች ማዘጋጀት እየፈለግነ የግብዓት ችግር አለ። በትምህርት ቤቱ ከ300 በላይ ተማሪዎች መኖራቸውን የገለጹት የቀበሮ ሜዳ ካምፕ ምክትል አስተባባሪ አቶ አበበ ደንደና ለተማሪዎች ምቹ ሁኔታ እንዲፈጠር ጠይቀዋል። እዚህ ግቢ ውስጥ የሚማሩ ወደ 337 ተማሪ እዚያ አሉ። ጠቅላላ የኛ የዚህ የተፈናቃይ ያሉት ተማሪ 1135 ማለት ኬጅ ዋን ኬጅ ቱ እና አንደኛ ና ሁለተኛ አራት ክላስ አራት ቦታ ነው እያስተማርን ያለን። ክፍሉን እንደሚታዩት ነው ክፍል የለም። ለመጠለያ የተሰራ ውስጥ ነው እያስተማርን ያለን ማለት ነው። የትምህርት እድል እንዳያጡ ተማሪዎች የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ እንዳሉት መምሪያው ተማሪዎች የትምህርት እድልን እንዲያገኙ መምህራንን መድቡና የትምህርት ቁሳቁስ በማቅረብ እየሰራ መሆኑን አመላክተው በቂ አለመሆኑን ገልጸዋል። በቀጣይ ክትትልና ድጋፍ እንዲያገኙ እንደሚሰራ አስታውቀዋል። መንግስታዊ ያለሆኑ ድርጅቶችን በማስተባበር ለሕፃናቱ የቁሳቁስ ድጋፍ ከማድረግ አኳያ ተጨማሪ መምህራንን ከመመደብ አኳያ የተጓደሉ የሥርዓተ ትምህርት ማቴሪያሎችን ከማሟላት አኳያ ስራዎችን ለመስራት አቅዶ እየሰራ ነው ያለው። የምገባ ፕሮግራም ሀብት የማሰባሰብ ስራ እንሰራለን። ከዚህ የሚገኘውንም ሀብት እንግዲህ እነዚህ ወገኖቻችን ተደራሽ እንዲሆኑም በቀጣይ አልመን እንሰራለን። የትምህርት መስኩ ከትምህርት ባለድርሻ አካላት ባሻገር የሌሎችንም ዜጎች ድጋፍ የሚሻ መሆኑ ተመላክቷል።